አብርሽ ምን አይነት አቋም ምን አይነት ሀሳብ እንዳለው የምናይበት ቀን ነው። ይህንን ሀሳብ ያመጣው አቤላ ነው። ካሜራውን የሚያዘው አቤላ ነው። ቤተሰብ ይሄንን ሀሳብ ያመጣ አቤላ ነው። ካሜራው የያዘው አቤላ ነው። ስለዚህ ባለፈው ሩታዬ ምን ብላ ነበረ መሰላችሁ? ውድ ቤተሰቦች፣ የሩታ እጅ አለበት ብሎ መጠርጠሩ ተገቢ ነው ብዬ አስባለሁ። እሱ ምንድነው? ሩታ ምን ብላለች? ሄርሜላና አብርሽ አንድ ላይ እየኖሩ ነው። እኔ ቤት ገብታ እየኖረች ነው። ስለዚህ ተከታትለህ ያለውን ነገር ንገረኝ ብለው ነበረ። እናንተ እናንተ እየተፈተኑ ነው ማለት ነው። ስለዚህ አብርሃም ይወድቃል እሷ እሺ ብላ ይሄን ነገር ታደርገዋለች። እና ፈተና ነው መሰለኝ የተፈተነውን ነው ያላቅ እንደው ፓርቲቱ እስከሚለቀቅ ድረስ ጓጉች ያለው ውድ ቤተሰቦች የመሬ ነው ምላችሁ። ስለዚህ ይሄ ነገር የሩታ እጅ የለበትም ብላችሁ ነው የምታምኑት? በዛ ላይ ደግሞ እሷ ስትመጣ ነው የሚደምቀው ማለት ነው። ስለዚህ ሩታዬ መጨረሻ አካባቢ በቅ ብላለች። አንኳኩ ተገባች ገባች፣ አብርሃም የሚውጠው የሚጨብጠው አጣ። እች ዘልዛለ ደግሞ እረ እችምን ልታደርገው? እውነት ለመናገር ፕራንክ ራሱ ተብላ ገብታ ማለት ነው። እውነት ልታደርገው ሪል ልታደርገው ምንም የቀራት ነገር የለም። ሳመች እኮ ሳመች እኮ ች ዝርክር ካልሰድባት ምን አደረገች ትላላችሁ? አንዳንድ ልጆች እናንተ እናንተ ቢሰጣችሁ ይሄ ካራክተር ትሰሩታላችሁ እንዴ ጋይስ? ትሰሩታላችሁ? የትኛውም ሴት አትሰራውም። የትኛውም ሴት እንዴ ንጹህ ሴቶች ኮ ናችሁ ያላችሁ። የምሬ ነው የምላችሁ። የትኛውም ሴት ይህን ድርጊት አታደርገውም። እቺ ባለጌ ግን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድኔት ከበራቾ ቻናሌ ቤት ሰዎች እንዴት ናችሁ? ልጅ ዳና ናችሁ። ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ ትናንትና በተሰራው ቪዲዮ ላይ ቤተሰብ፣ እውነት ለመናገር እኔ እቺ ሴትዮ ካለች ቪዲዮአቸው እስከ መጨረሻ ማየት አልወድም ደስ አይለኝምና ትናንትና ገፋ አድርገ መጨረሻ አካባቢ ሲሄድ ሩታን አገኘኋት። በሁለተኛ ደግሞ እንደዚህ ፈተናዎች እየተፈታተነች ነበር፣ እጁን ይዛ እስከ መሳም ድረስ ምናምን። እሱ እሱ ነገር እኔ ልባል አልኩትም ልልም አልፈልግም፣ ደስ አይለኝም። እኔ ደግሞ ደሜ ነው የሚፈለው እሷን ሳያት ለማለት ለምን እንደሆነ አላውቅም። ደብ ይፈላል። ድርጊቷ አክቷ፣ ሁሉም የሚያስጠላ የብልግና ጥግ ነው የምታስተዋውቀው ማለት ነው። እና ስዳደግ ከመሬት የበቀለች ሳትሆን አይቀርም። እረ መሬት ስንት ጥሩ ነገር ያበቅላል። ቤተሰብ እውነት ስንት ጥሩ ነገር ያበቅላል። ያለች እንጂ ከየት እንደመጣች የሜዳ አህያ እማትታወቅ ማለት ነው። እና የትኛውም ሴት ይህንን ካራክተር ተሰጥቷት በድራማ መልኩ ራሱ እንደዚህ አይነት ራስዋን ውርድ አድርጋ አርክሳ የምትሰራ ሴት አለች ብዬ አላስብም። እና ምንጠረጠርኩኝ መሰላቸው አሁን እኔ ያለበት ነው የመሰለኝ፣ ማለት ነው። ለምን ሰሞኑ እች ዘናዘና እግርና አብርሃም አንድ ላይ ነው እየኖሩ ያሉት፣ አብረሽ ቤት ገብታ እየኖረች ነው ብለው ነበረ ለአቤል ሩታዬ። ከዚያ በኋላ ምን ተባለ? አቤል ደግሞ እሺ እየተከታተላለሁ እነግርሻለሁ አላት። ስለዚህ አቤልና ሩታ ተመሳጥረው ይመስለኛል ይሄንን ነገር። አብርሃም ተፈትኗል ማለት ነው። እና አብርሃም እንግዲህ ግን አትረባም፣ እውነት አትረባም። ምን ማድረግ ነበረበት? ውድ ቤተሰቦች እኔ ባንተ ቦታ በሆን ወይኔ በላቸው ታየኝ እና ወንድ በትሆኝ ልትሉኝ ትችላላችሁ። እንዲህ እኔ በሱ ቦታ በሆን ማለት ነው ጋይስ፣ አጠናግራን ነበረ ፀጉሯን ይዤ ነበረ ምስባት እንትን ላይ ሰራሚክ ላይ ማለት ነው። እና አብርሃም ምን ማድረግ ነበረበት? ኮስተር ብሎ ማባረር እንጂ ዝም ብሎ ጸጥ ብሎ እጁን ስትነካካው ጸጉሩ ስትስሞ ደንግጠዋል። አዎ እሱን አይተናል። እንተ አረ በፈጠረ አምላክ ይሁንበት ወንድን በል እስከ እንደው ወንዳ ወንድ ሆን ወንዳ ወንድ ሆነ አጠናገራቸው እነዚህ ሴቶች ሲመጡ አረ በፈጠረ እናቴ የለም እህቴ የለም እንደዚህ አይነት ነገር ድርግድ ሲያደርጉ አክ ሲያደርጉ እንደውም ማደናበር ነው ያለበት በድራማ መልኩ ራሱ ቢሆን ተመካክራችሁ ነው የምትሰሩት እናውቃለን ግን ማጠናገር አለበት አይደለም ውድ ቤተሰቦቼ በቃ ወንዳ ወንድ መሆን አለበት እንደ ሴት ልጅ አጠገቤ እንድትቀርብ አልፈልግም ብሎ ጀግን ብሎ ዞር በይ ብሎ እንደውም ማደናበር ነበረበት ግን እሱ የለም ፀጥ ብሎ በቃ አሻንጉሊት እኮ ነው አንተ ምን አድርጋህ ነው እንዴ ምን አድርጋህ ነው

ዳ እችኪቱ ልክስክስም ደግሞ ያው ፕራንክ ራሱ ለፕራንክ ራሱ እንደዚ አይነት ልክስክስ ስራ ሲሰጠው አይሰራም፣ የትኛውም ሰው ሰው ግን ተቀብላ አገባች። እሱስ ትቀበላለች ይሄ ነገር ወይስ አትቀበልም ተብሎ ካራክተሩ ተሰጥቷት ይሆናል። ያው ሩታ ፈትሽ እፈትንልኝ ማለት እይና ሁኔታው ተከታትለት ነገረኝ ስላለችው፣ መጨረሻ ደግሞ ሩታ ተደወለላትና፣ ወይኔ ወይኔ ወይኔ ፓርቶስ ከሚለቀቅ ድረስ ጨነቀኝ። እንዴት ነው የሚመሸው ዛሬ እናንተ እንዴት ነው የሚመሸው? ከትላንት ወደ አብርሃምና ሩታ ቲክቶክ ሰፈር አይታቸዋል። እንዴት እየሆኑ እንደነበረ ሲጫወቱ ነበረ፣ እንደዛ ከዘትላንድና ደግሞ፣ ይሄ ክስተት ተፈጠረ። ባለፈው ደግሞ አመት ባለ ራሱ አብረው ነው ያሳለፉት። ተው ስንል እንደውም እኔ የስድባቸው ልጆች አላቸው። ይሄንን የመሰለ ምንድነው መንገድ አትሄድም? እንዴት ነው የምታስቡት? ለምን ትዋሻለች? ያላቸው ልጆች አላቸው። የምንም መዋሸት የለም። ሄዳለች ሄዳለች። ይሄ ጉዱ ቤት በጠቅላላ እዛ ገጠር ላይ ነው። እነሱ አልተጣሉም፣ ድራማ ነው የሚሰሩት። ግን እቲ ደ ደግሞ ራሷን አርክሳ ዝቅ አድርጋ የሆነ ሴት ልጅ የማታደርገው ድርጊት ስታደርግ ነው የምታናደዳል። ይሸቅሉባት፣ በደንብ አድርገው ይሸቅሉባት። እውነት ሴት ልጅ ራሷን አርክሳ፣ እኔ ራሱ ሸቅልባት አለሁ እንደዚህ አይነት ሴት። እውነት ነው ብላችሁ ግን ማለት ነው ሌላ አክትና ሌላ ድርጊት አደርጋለሁ ብላ ስትፈታተነ ያጠናግራት አለሁ፣ ወይም ደግሞ ስባት ነበረ። እኔ በአብርሃም ቦታ ጸጉሯ ይዞ የነበረ ስባት ማታ። እውነት ነው ብላችሁ ስትስመው ራሱ በጥፋ ይላትም እንዴ እውነት የለአን ሸክል ልጅ እና በጥፋ ይላትም ደንግጦ ብቻ ፀጥ የሆነ ነገር ቁም አድርገዋል። መርዛዋለች ይቺ ልጅ እውነት መርዛዋለች። ሰው እኮ በድራማ መልኩ ራሱ ቢሆን ያስመስላል። እሱ ማስመሰል የለም። በቀ ፀጥ ብሎ አሻንጉሊት ሊመስል ስትስመው ድንግጥ ብሎ ትንሽ ጸጥ እንዴ ሲጀመር ማለት ነው። በምትሰሩት ድርጊት ነው የምንሄደው። አብርሃም እሺ ብሎ ተቀበለ ነው የምንለው። ስለዚህ ኮስተር ብለህ ወንዳ ወንድ ካልሆን ወይ ልክ እንሄድባሃለን፣ ማለት ነው አብርሃም፣ እውነቴ ነው ምልህ። ስለዚህ እንደዚህ አይነት ቆሻሻ ሴት ስትመጣ ማደናበር አለብህ፣ ማባረር አለብህ። ስታባረር ዋው አባረራት፣ እንደዚ ያደረጋት ብለን እናደንቅሃለን። አለበለዚያ ደግሞ እንደሱ ፈልጎ ነው ጸጥ እያላት የነበረው ሰው። እኮ በር ከፍቶ እንዲሁም ስትገባበት እንደ እስከዛሬ ዛሬ ድረስ ተጨመልቀሽብኛል፣ እስከ ዛሬ ድረስ እንደዚህ ያደርገሽኛል ብሎ ያባረራል። አሁን ነይ ውጪ፣ ይህንን ማክል ከተዳረሽ ይላታል። እሱ ጸጥ፣ እሷ ደግሞ ጭራሽ ትራስ በመሀል እናስቀምጣለን ስትል ነበረ። እና ውድ ቤተሰቦች፣ ለማንኛውም እኔ የሩታ እጅ ያለበት ነው የሚመስለኝ። ሩታ ሩሙን እንዴት አወቀችና መጣች? አቤልና ሩታ ምክክር ከሌለበት እየተፈተኑ እናንተ ቅሌታሞች፣ እናንተ ውርደታሞች ማለት ነው። አሁን እኔ አሁን ምን ብለው እንደሚያወሩ በዛሬው ማታ አላቅም ምን ብለው ነው የሚያወሩት? ውድ ቤተሰቦች ቆርጠውታል። ያው ፓርቲቱ አለ። ግን ምን ብለው ነው ሩታ ስትመጣ የሚያወሩት? አያቸው አይደለ? ሩታ መጨረሻ አካባቢ ስለነበረች ወይ ደግሞ ፎቶዋ ብቻ ስለሌለም ምን ተደረገ? እይታ የለም እናንተ ሁለት መቶ እራሱ አልገባም። እቺ ነጃሳም የሆነች ቆሼ ቆንበር ያለች አዲስ ሴትዮ እና እንደዛ የሆነች ሴትዮ ብትመጣም እንትን አትልም። ምንድን ነው እይታ አይኖርም። እሷ የመጣች ቀን እቺ ነጃሳም እውነት ነው ብላችሁ እሷ ያመጣች ቀን እኮ እይታ የለም፣ ላይክም አይድሮም። ከሩታ ጋር ሲመጣ ከሀያ ሺህ በላይ ላይክ ይኖረዋል ማለት ነው። አይ አብርሃም፣ አይ አብርሃም፣ የሚያምርብህና የሚያምርብህን አትለይም። እንደ አንተ የሚጠቅምህና ለነገሩ ሸቅልበት አትሸቅልበት አይደለም። እንደው እግሩ እራሱ አቁሞበት ቢሸቅልበት ደስ ይለኛል ማለት ነው። ግን የለም እና ውድ ቤተሰቦች እንጠብቃቸዋለን ማለት ነው። እና ለምን አቤላል ነው ያመጣው ይሄ ሀሳብ እስከተባለ ድረስ ካሜራማኑ ምስ ሆኑ አያቸው አይደለ? እና ስለዚህ ሩታ ሰታው ነው ወይም ደግሞ ከሩታ ጋር ተመካክረው ነው ያደረጉት። እሷስ ትቀበላለች እና ትሰራዋለች ይሄ ነገር እሷ እኮ ታውቃለች ታዲያ ብትሰራውስ ወይስ እሺ ብላ ፕራንክ ራሱ ቢሆን እሺ ብላ ትገባለች ወይ እኔ እንጃ እንደዛ አብርሃምስ እሺ ብሎ ይቀበላል አይቀበልም አብርሃም አይረባም ኮስተር አላለባትም እኮ ጸጥ ብሎ እኮ ነው እራንተ ልጅ አንተ አቃጠለኝ እኮ ውድ ቤተሰብ እውነቴ ነው የምላችሁ እንደው አብርሃም እንደ መጨረሻ አላቅልም ሰው ኮስተር ብሎ ድራማ ይሁን ፕራንክ ይሁን ምን አገባህ አንተ ታውቃለህ እኮ አታውቅም አይደለም ግን ኮስተር ብለህ ማባረር ሲገባ ጸጥ አዑዝ ብላ ምንክ በስ እሶ አንዴ ረክሳለች እኮ አንዴ ተዋርዳለች እቺ ቅሌታም እውነቴን ነው የምላቸው ተዋርዳለች ደግሞ እኮ ለሌሊት የትኛዋ ሴት ናት አልጋ ቤት ሄዳም ቁጭ ምትለው የትኛዋ ሴት ናት አልጋ ቤት ሄዳ አልጋ ቤት ሄዳ ወንድ ልጅ የምትፈታተነው እቺ የሆነች የጎዳና ልጅ ማለት ነው እንደው የእሷ ደጋፊ አፈር አፈር ብሉና ንዋሁ ተሳደቡ ለአንድ ሸክልኩም ምን ይመስላለሁ አይቀይራችሁ አይለውጣችሁ እዛው በቆማችሁ በትቆማችሁ ቅሩ እናንተ ቁሙ ቀሩላ እናንተ የወንድ ሱሱ ያለባችሁ ናችሁ። እነሱ አ የምትደግፏት አርፋችሁ ቁጭ በሉ ማለት ነው። እውነቴ ነው የምላችሁ የትኛውም ሴት እንደዚ ቆሻሻ ሴት አትደግፍም። አላችሁ አይደል እናንተ ክብራችሁን ጠብቃችሁ የምትኖሩ ራሳችሁን አስከብራችሁ የምትኖሩ እንዴ። ስለዚህ ራሳችሁን እንደምታስከብሩ ሌላኛውም ሴት ራሷን አስከብራ እንደምትኖር ማድረግ ነው እንጂ አትበሉ። ሊአንሸክልኩ ማለት ልጆች ትሳደባላችሁ። እውነቴ ነው የምላችሁ እና የትኛውም ሴት እናንተ ማሻላ ጨዋ ናችሁ፣ ምንም አይደርስባችሁ። ይሄ አድርጉ ብትባሉ አታደርጉ አውቃለሁ። ለማንኛውም ጋይስ ሰላሙን ልኝ በያላችሁበት